ሰዎች መጥፎ ነገሩን ብቻ ስለሚለቅሙ ብዙ ሰዎች ሌላ ነገር አድርገውን ያስቡታል ግን እኛ ከሩታ ጋር አውርተን ተግባብተን እንወጣ ነው። አይደለም እኮ። አንደኛ ነገር እኔ በጣም የሚገረመኝ ወይ እሱ አላካችሁ ሂዱ አናግሩልኝ አላላችሁ። ያው እንደ ጓደኛ የምትረጁ ነገር አለ አይደል? ቆያ እንደ እህት አሁን ሩታ ሳታወራ የምትረጃት ነገር የለም። አለ እኮ በቃ ልክ እንደዛ አብርሃም እየመጣ ቤት ውስጥ ሲወጣ የሚያሳያቸው ነገሮች እኛ ጋር ምልክት ሰጥቷል። በቃ ብቻ ገና ጥሏት ከሄደ በኋላ ለምን ዝም አላችሁ ሲል ለምን አልነገራችሁኝ? ወይ ጉድ እስቲ መጀመሪያ ምከሩት እሱን እሱን ብትመክሩ አይሻል እኮ። መጀመሪያ እሱን ማስተካከል፣ አጠገባቸው ያለው እሱ ነው። ቀን በቀን ብታገኙት እሱ ነው። እሱን ማስተካከል፣ እሱን መምከር፣ ወደ ቀድሞ ህይወቱ እንዲመለስ እሱንም ማድረግ። ሁሉም ነገር እኮ በጊዜው ይሆናል። ማንም ስለቀባ አይደለም። አይደለም እቺ ልጅ ቢያንስ ይሁን አንዶር አንዶር እንኳን እኮ ልጅ ያስታርቃል እኮ አይታርቁም እኮ አይደለም፣ አይደል ሲጀመር እናንተ ስላላችሁ እኔ እንደው የሚመስለኝ በማል እየገባችሁ ምታበላሹ ነው የሚመስለኝ ለምን ለሁለቱ አትተውላቸውም ነገሩ። ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እኛ በጣም ደናነን እግዚአብሔር ይመስገን። እናንተም በየላችሁ በሰላም እንደሆናችሁ ተስፋ እናድርጋለን። እንዴት ናችሁ? ቆይታ ሁሉ ፒስ ነው ወይ? በጣም ደናነን። ዛሬ እንግዲህ ያው ስለ ነሩት አንዳንድ ነገር ላወራ መጥቻ አለሁኝ። ያው ታውቃላችሁ ፋሚሊዎች ነገሮች እንዳልተፈቱ እንዳልተስተካከሉ ታውቃላችሁ ሁላችሁም። እና ምንድን ነው ያው ሩት ታውቃላችሁ ምን ላይ እንዳለች፣ እሷን እየጠገን ያለ ነው። አራስ ሁሉ ነገሮ ክፍት ኖ ነው አይደል የሚባለው። አንዴ በአጥቢቱ ያው እኔ ታውቃላችሁ አጥቢት ቦታ ተመድብ ያለው ሌሎቹ እንደዛው ጋምቶ ምናምን ምናምን እና እንደዛ አይነት ነገር እያደረግን ያለን እና ቤተሰብ ያው ነገሮች ሁሉ በሂደት ይስተካከላሉ ብለን ተስፋ እናደርጋለን። ጀምር እንደዛ ነው የሚስተካከለው። ለምን ለሁሉም ጊዜ አለው? ሁሉም ነገር በቦታውና በሰዓቱ ይሆናል። ይሁን ካለ ማን የትኛውም ነገር ሲጀምር እግዚአብሔር ፈቃዱ ከሆነ ነው የሚሆነው በሌላችሁ ፈልጌ ነው ግጭት ይፈጠራል። ዛሬም ነገ የምንለው ነገር ቢኖር ግጭት አለ። በትዳር መካከል አለመስማማት፣ አለመግባባት አለ። ሶ ያንን አለመግባባት በንግግርም፣ በመወያየት፣ በመነጋገር ይፈታል። ልጅነትም አለ እልኸኛነትም አለ። ፕላስ በመሃል የሚገቡ ሰዎችም አሉ። እንደዛ እንደዚ አይነት ነገር ችግሮቻችንን ኤግዛጀሬት ያደርገዋል። እየሰፋ ነው የሚሄደው። ትንሽ ነገር በመሀል ሶስተኛ ሰው ወይ አራተኛ ሰው ሌላ አካል ሲገባ በትዳር መካከል ነገሮች እየሰፉ ነው የሚሄደው እና አሁን እኛ እያየነው አብርሽ የሚመጣል እንትን ይላል ማለት አለ እኮ ፍቅር አለ፣ በመካከላቸው ፍቅር አለ። ግን ደግሞ ያለ መግባባት ነገር አለ ተነጋግረው ችግራቸውን የመፍታት እልህ ላይ ናቸው። ከአንቺ ትብስ አንተ ትብስ እየተባባሉ ችግሮችን ከመፍታት ይልቅ እንትን እያለ ነው የሚጨምሩት። አንተ ለምን ሂድ ውጣ ትላለች፣ እሷም አብረሽም እልህ አለበት ምናምን። ነገር ግን ደግሞ እንደዛ ሆኖ ይቀራል ማለት አይደለም። ያው ታውቃላችሁ፣ ሩታን እያሳለፈችው ዘጠኝ ወር ሙሉ በሆዷ ተሸክማ ያን ሁሉ ጭቅጭቅ ያን ሁሉ ንትርክ ስትሰማ አሳልፋለች። እየተጣሉም ምንም እያሉ አሳልፈዋል። እነዚህ ልጆች እቺ ልጅ ብዙ ነገር አይታለች። ግን ያ ሁሉ አልፎ አሁን ደግሞ እግዚአብሔር ረጥቷቸው እግዚአብሔር በሰላም ፈቷት ልጇን፣ የሆዷን በቅፎ አድርጎላት ማረፍ ሲገባት አሁንም ያ ንትርክ እንደቀጠለ ነው። በእርግጥ ባለፈው ብለናል የአቡሽን ቤተሰቦች ሆነን የእኛም ቤተሰቦች ሆነው ይህን ችግር ይፈታል፣ መፈታት ነው ያለበት። ግን ደግሞ በዚህ መካከል አሁንም ይሄ አራስነት ወሯን በጭቅጭቅ ትጨርሳለች ማለት አይደለም። ያም ይመጣል፣ ይነታረካል። ይህ የሚመጣ ንትርክ ነው። እና በጣም የምሬን ነው የምላችሁ ፋሚሊ፣ በጣም የሆነ አጠገቧ ብትሆኑ የሆነ ታሳዝናለች በቃ የማንን ትስማ እሱም ይመጣል እንደዚህ ሳይግባቡ ምናምን እንትን ይላሉ ግን ያው ያ ሁሉ ነገር እያለ ግን ፍቅር ደግሞ አለ የሆነ አይናቸው ላይ ምናምን ያስታውቃል እና እኔ በጣም በቀደም እንደውም አቤላና ቦራ በቃ እንትን ሲሉ በጣም በቃ የሆነ አላረድ ጊዜ ቢሰጧት ብታስብበት ወይም ደግሞ ይሄ የአራስነት ማንም ጣልቃ ሳይገባ የምሬ ነው ብላችሁ። እኔ አራስነት ስላየሁት ይከብዳል። በቃ ምንም ከልጅ ጋር ነው፣ እንቅልፍ የለም የመጀመሪያ ነው። በዛ ላይ እንቅልፍ የለም፣ እንቅልፍ ማጣት አለ። በቃ እንዴት ልበላችሁ? ይሁን ንጭንጭ፣ ሁሉ ነገራችሁ ነው የሚቀየረው። እና ያንን እንደገና ያንን ትቻለ፣ በዚህ በኩል ደግሞ የእነሱን ጭቅጭቅ ትቻለ። በቃ ምን አለፋችሁ ቤተሰብ በሁለቱ መካከል ሆና በቃ ወይ አንደኛውን እንትና ላለች ከተረጋግታም ኩል ተቀምጣልች አለች ልጅና ቤተሰብ በጣም ነው። በቃ የሆነ ይደብራል ያለው ነገር በቃ እኛ እራሷን ጠግና አርፍ ብላ ተረጋግታ እንድትወጣ ነው የምንፈልገው። ፋሚሊ ማለት ነው። ያራስነት ጊዜዋን በቃ መንፈሷ ሳይረበሽ ጉፍር በላ አለም መሰረቱ አንደኛ ነገር ረፍት ከሌለ አይምሮ ካላረፈ ጭንቀት ነው የምትበላውም፣ ሰውነት አይሆናትም። ቀን በቀን ግርጥጥ እያለች ነው የምትሄደ የገረጣች። አሁን ጊዜ ማሳለፍ ያለበት ከልጇ ጋር ነው። በቃ ለልጇ ነው ጊዜ የምትሰጥ። ሶስተኛ አካል መቷል። ይህን ጭቅጭቁን ወደዛ ይተውና ሶስተኛ አካል መቷል። ለልጅ ነው ማሰብ ያለብን። ይሄ ልጅ አሁንም ተወልዶን በጭቅጭ እንደገና እስኪወለድ ድረስ ጭቅጭቅ ነበር፣ አሁንም እንደገና ከተወለደ በኋላም ጭቅጭቅ። በጣም ነው የሚደብረው፣ ነው ቤተሰብ ተሰምቶኛል። በጣም ነው የሰማኝ። በቀደም አልነበርንም፣ ዋናችንም አልነበርንም፣ ማናችንም አልነበርንም። አቤላና ቡራ ከእሷ ጋር ሆነው ይሰሩ ቪዲዮ ነበረ እና በዛ ጉዳይ ቡራን ጠርቻለሁ ላወራው ችግሩ ምን እንደሆነ ከሷ ጋር ከሷ ጋር የሚሆን ከነሱ ጋር አቤላም እንደዛው እና እስቲ የሚለኝን እሰማለሁ። ቤተሰብ እውነት ብዙ ሰው እንደተጨነቃ አውቃለው። እባክሽን አስታርቅልን አስታርቆልን ቤተሰብ የለም ወይ አስታርቆልን ብዙ ፋሚሊ እያለ ነው። ስለዚህ ያው መጨረሻው ፈጣሪ እያሳመረው ነው የምንለው ደግሞ አምናለው። እነዚህ ልጆች ከዚህ በላይ ብዙ ነገር አይተዋል። ከዚህ በላይ ብዙ ችግር አሳልፈዋል። ይሄ ደግሞ ለነሱ ቀለል ሲጀመር እንደዚህ የሰፈው ነገሩን ሶስተኛ ሰው ስለገባበት እንጂ ያን ያክል እንትን ሆኖ አይደለም። ምንም አንተ እንደዚህ አንተ እንደዚህ አርገህ አንቺ እንደዚህ አርገሽ እየተባባሉ ይሄን ሁሉ ቀን ይሄን ሁሉ ቀን በእዩን የማይረባ ነገር ማለት ነው። ያም ይመጣል የመሰለውን ያወራል። ያም ይመጣል የመሰለውን ያወራል። እንደዛ እየሆነ ሰፋ እንጂ እናክል ትልሁ አይደለም። ቤተሰብ ያው የምትጨነቋላችሁ ምትደውሉ አላችሁ ምታወሩን አላችሁ። ግን እኛ ምንላችሁ ዛሬም ነገም ይህ ነገር ወደፊት አይቀጥልም። ይታረቃሉ፣ ተስፋ እናደርጋለን። ሲጀመር እያወሩ ነው ቤተሰብ እና ቤተሰብ። ለምንድን ነው ጊዜ መስጠት ስላለብን ለእነዚህ ለሁለቱ ልጆች ጊዜ መስጠት ስላለብን፣ ሁለቱ በራሳቸው ወስነው አስበው መታረቅ ስላለባቸው፣ ተነጋግረው ችግሩ አሁን አንዴ ከገቡ በኋላ ከታርቁ በኋላ ይሄ ነገር ድጋሚ እንዳይከሰት ከዚህ በኋላ የሆነ አላል ልጅ ልጅ መጥቷል። ልጃቸውን ነው በስርዓት ማሳደግ ያለበት፣ ለነገም ለልጃቸው፣ ለህይወታቸው ይህን ነገር ሲያይ ሲያድግ ልጅ በልጅ አእምሮ፣ ጥሩ አይደለም የሚፈጠረው ነገር ሆነ። ለልጁ ማሰብ አለባቸው ሁለቱ ነው ነው ብለው አቃለው። እንደምታስቡላቸው በጣም ነው የምትጨነቁላቸው አላችሁ። ብዙ ልጆች የምታወሩ፣ በውስጥ መስመር የምታወሩ፣ ስልክ የምትደውሉ ቤተሰቦች አላችሁ። እናንተን ለእናንተ በጣም ሪስፔክት አለኝ የእነሱን ፍቅር ነው የምታሳዩት አላስችል ብሎኝ ሰላም በላችሁ ነገሩ አሳሳቢ ስለሆነ ይቅር ለአንድ ቀን ነው ግፋ ቢል አልነቀም። ዛሬ ፈልጌ ጠራው፤ ለመጀመሪያ ጊዜ ነው ስጠራ። ቤታችን እና ማውራት ስላለብን ነው። ታውቃለህ፣ ብታንዳ አቅሽ ያሉበትን ነገር ታውቃለህ አንተ ማቤላ። ማቤላ ስልክ ስሞክርለት አልሰራ ስላለኝ ነው እና ባለፈው ቤት መታችሁ ነበር። ማናችንም ማን ነበር? አንተና ቤላ አውርታችኋታል ልሉታል። እኔ ብለው ቆይ፣ አንድ ጥያቄ ላይ ምራ እቺ ልጅ አትረፍበት አትረፍ። አይ መቼስ ከኛ በላይ ጎኗ ነበራት፣ አጠገቧ ነበራችሁ። ያንን ያንን ችግር ስታሳልፍ አብራችሁ ነበራችሁ። እስቲ ላው ዛሬም ድረስ አላችሁ። ግን አትሊስት የሆነ ሰው ምን ልበልክ፣ ያሳለፈውን ነገር እያወቃችሁ የሆነ ሰዓት ላይ ቢያርፍ ምንድን ነው ችግሩ? አይደለም እኮ አንደኛ ነገር እኔ በጣም የገረመኝ ወይ እሱ አላካችሁ ሂዶ አናግሩልኝ አላላችሁ። እንደ ጓደኛ የምትረጅ ነገር አለ። ቆያ እንደ እህት ኑ ታሳታወራ የምትረጃት ነገር የለም። አለ እኮ በቃ ልክ እንደዛ አብርሃም እየመጣ ቤት ውስጥ ሲወጣ የሚያሳያቸው ነገሮች እኛ ጋር ምልክት ሰጥቶ እኮ ተደጋጋሚ ጊዜ ሆነ። በቃ ብቻ እናወራለን፣ አልፎ አልፎ እናወራለን። ቀጥታ ሂዱ ባይለ ነው አንዳንድ ነገሮች ይገቡና እንደዛ ይሆነ ማለት ነው። እና አሁን ማለት ሩታ ወደ መጀመሪያ ልቧ እንዲመለስ ነበር እኛ የመጣነው መጠየቅ። ማለት አብራችሁ ሁኑ ነበር ያለ ከሰማሽ አሁንም ማስተካከል የምትች ወንጭ ነች እያለን የነበረው እንደዛ ነው። ሰዎች መጥፎ ነገሩን ብቻ ስለሚለቅሙ ብዙ ሰዎች ሌላ ነገር አድርገው ነው ያስቡት። ግን እኛ ከሩታ ጋር አውርተን ተግባብተን ይወጣናል። ብዙ ሰዎች ግን የተናገርናትን ቃላቷን ብቻ ጠብቀው አይደለም ምን ለመሰለ መሰለ ቡራ እቺ ልጅ ማረፍ ነው ያለበት። በቃ የሆነ ለትንሽ ጊዜ ብትተዋት እንደኔ ደስ በጣም ደስ ይለኛል። የምሬ ነው። ለምን እዚህ ጋር ያለፉትን ጊዜያቶች በጣም ታውቃላችሁ። ከማንም በላይ አብራችኋት ነበራችሁ፣ ከኛም በላይ ማለት ነው። ጭቅጭቅ፣ ንትርክ፣ እረፍት ማጣት፣ ይሄ ልጅ ሆድ ውስጥ ሆኖ ብዙ ነገር እየሰማ ነው የነበረው። ፕላስ እንደገና አሁንም ተወልዶ ጭቅጭቅ፣ ዛሬም ጭቅጭቅ፣ ነገ ጭቅጭቅ፣ ኧረ በጣም ይደብራል። የሆነ እቺ ልጅ ሰውነቷ መጠገን ነው ያለባት፣ ማረፍ ነው ያለባት በቃ። አሁን በዚህ ሰዓት ጭቅጭቅ ሳይሆን ሰው የሚያስፈልጋት መብላት፣ መጠጣት፣ ራሷን መጠገን፣ በቃ የሆነ ሰላም እንዲሰማት ማድረግ ነው እንጂ እናንተ እየመጣችሁ የሆነ ነገሮችን ማባበስ አይሆንም። እኛ በዛ ስላላሰብ ነው ሄዱ። ምን መሰለሽ፣ ጭንቀት ፈጠረብን በማለት ብዙ ጊዜ መተናል አለ ቤት። ብዙ ጊዜ መተናል እንወጣለን እና መተን ከወጣን በኋላ አብርሃም ጋር የምናየው ስሜት ይደብራል። ምክንያቱም እሱ እንድ ወደ መጀመሪያ እንድመለስ ወድሽ አለ እያለ እያባበለን የሚመረ ከዛ ከወጣ በኋላ ግን በቃ ይደብረዋል። እነዛ ነገሮች ደግሞ የመጡት የሩታ የት መቆራጥነት ብለው አቀቆራጥ ሆነ አበሳለች እና እንደዛ እሱን ነገር እንድትተው ነበር እኛ የመጣነው። በቃ አሁንም አብርሃም ዝቅ ብሎ ይቅርታ እየጠየቀች ነው። ልጁን በማየት ሰበብ እኮ ቢመጣ ልክ ነው፣ ግን ምን ለመሰለ ጉራ፣ ሁሉም ነገር እኮ በጊዜው ይሆናል። ማንም ስለቀባ አይደለም። አይደለም እቺ ልጅ ቢያንስ ይውል አንድ ወር አንድ ወር እንኳን አተረፍ እኮ ልጅ ያስታርቃል እኮ አይታረቁም። እንኳን አይደለም አይደል ሲጀመር እናንተ ስላላችሁ ወይ፣ እኔ እንደው የሚመስለኝ በመሀል እየገባችሁ የምታበላሹ ነው የሚመስለኝ። ለምን ለሁለቱ አትተውላቸውም ነገሩ? እናንተ ማናችሁና ነው ያስታረቃችሁ ይመስል ነገር እያባባሳችሁ የምትሄዱት? ነው እኮ ለዚች ልጅ እኮ ረብት መንሳት ማለት። ለሱ ጥሩ ያረጋችሁ ለአብርሽ ጥሩ አደረጋችሁ እየመሰላችሁ እሷን ደግሞ በዚህ በኩል ጥሩ መረበሽ አይደለም። እሷ ማረፍ ነው ያለባት። አብረው ልጃቸው ልጅ ያስታርቃል ስለሚባል እንጂ እኛ እኮ ብንተውም እኮ ያው ነገሩ እኮ ይቆያል። አይደለም ሁለቱ ማስተዋል ይችላሉ አይደል? እነዚህ ልጆች ማቸው ወደ ናቸው፣ እስከዚህ በኋላ ልጅነት የለውም። ነው አ አሁን እሮጣ ፊት ነስተው ከሌላ ሰው ጋር ነገር አለ ሌላ ግንኙነት ቢጀምር ከሀገር ቢወጣ፣ ነገ ለምን ዝም አላቸዋንም አይደል? እሱ ለምንድን ነው የሚወጣው? ለምን ማለት ተረጋግተው ማስተዋል ማሰብ አይችልም። ጋር ሌላ ግንኙነት ቢወጣ ነገ ልጁ አባቴ ይሄ ልጅ እኮ የምር ፍቅር ካለ የምር የሚወዳት ከሆነ ለምን ይሄዳል? እንዴ ሰው ስንት ዓመት ሙሉ ይታገሳል? አይደል እንዴ ዓመታት እኮ ይታገሳል። በቃ ብቻ ግን ጥሏት ከሄደ በኋላ ለምን ዝም ማላችሁ ሲል ለምን አነጋራችሁኝ? ወይ ጉድ ብለን እስኪ መጀመሪያ ብከሩት እሱን እሱን ብትመክሩ ይሻል ከሩ እኮ መጀመሪያ እሱ ነው ማስተካከል፣ አጠገባቸው ያለው እሱ ነው። ቃን በቃ መታገኙት እሱ ነው፣ እሱ ማስተካከል፣ እሱ መምከር ወደ ቀድሞ ህይወቱ እንዲመለስ እሱንም ማድረግ ያመጣችሁ፣ ግን እቺ ልጅ ሰላሟን አትንሷት። በእናት እኛ በጣም ተቸገረን። መታችሁ ከሄዳችሁ በኋላ የሆነ ብስጭት ምናምን፣ ዴት ለምን እንደዚህ ይሆናል? አሃ ለሷ ማስቡላት እንጂ እዛ ጋር ከልጅ ጋር ትታገላለች፣ እዚህ ጋር ደግሞ ለሷም ለሱም ለልጃቸው ማስተባበር ነበር። ይወጣሉ አሁን ላንድ ሰው ባንድ ወገን ብቻ ወገን እንደሚያደርጉት እች ልጅ እየተረበሸች ነው። ያንን ነገር ደግሞ እናንተ ልታስተውሉ አልቻላችሁ መሰለኝ ኖ፣ ወይስ መታችሁ ተናግራችሁም የምትወጡትም ብቻ ነው። አይደለም እኛ ተግባብተን ነው የምንወጣው እኮ የሚሉ ከተግባ አውርተን፣ የሚሻለውን ነገር እኮ ነገር አንዱ ይወጣ ነው አይደል? እንዴ ምን ታይቆን ጥያቄ አይደለም ወይ? ደግሞ አላካችሁ ተናገሩልኝ አላለ ይሄ ልጅ ራስዋ ፋለው አይደል? አንደበት አለው። መጥተው ይናገራል እኮ የመሰለውን፣ የተሰማው መጣው እየተናገረ ነው። ምንም አይመስለኝም ስለ አብርሃም አይነ ነገር ያለችው እኛ ደግሞ ውስጥ እንትን ነው እኮ ነገሮች በተደራረቡ ቁጥር አሁን እነዚህ ልጆች እላ አለባቸው፣ የሆነ በቃ ልጅነትም ስላለ እያሳለፉትን ያውቃሉ። በዛ የተነሳ ነው እነሱ በቃ ብቻ። ግን ብንተጓቸው ጥሩ ነው። ዋናችንም ብንሆን ሁለቱ ተግባብተው ተነጋግረው መፍታት የሚችሉ ልጆች ናቸው። ከሁለት የሁለቱ ደግሞ አለመነጋገር ነገሩን እያሰፋ ነው የሚሄዱት። በቃ በራሳቸው ሰዓት ይነጋገራሉ። እንዴ፣ በራሳቸው ሰዓት ወይ ጉድ! ለምንድን ነው የሚወጣው? እሱ ይሄን ነው። ለምን? እንዴ እናንተ ምንድን ነው የምትሰሩት? ቆይ እሱን ነው የምከ ማስተካከል አይቀልም። ተዋት ነው ሩት ቆይ ትሞት አትሄድም። ለምንድን ነው ቡራ እኔ እኮ ልትከራከረኝ አይደለም ወይ? እኔን ልትመክረኝ ነው እንዴ? እኔን እየጠራሁ እኮ ሌላ ታዲያ አድርግ የምትባለው ለምደ ማታረገው ሩትን ተዋት። ሩት እኮ አለች፣ የትም አትሄድም። ይሄ ልጅ ግን ከሀገር ሊወጣ ነው። እዚህ ጋር ይሄ ነገር ኧረ ይገርማል። እዚህ ጋር የተጀመረ ነገር አለ። እዚህ ጋር ልጁስ እኮ እሱ ነገር እንዳይፈጠር አይደለም እንደ እኛ እየመጣለሉ እየተረጋጭ ነገር ለመንጭ አሁ አንዴት ለእንዲህ ምን ብዬ ልረዳችሁ? ልጅ ትቶ ሚስቱን ትቶ ሊሄድ ነው እሱ እንደዛ እንዳይሆነው መተን አናግሬው እኮ አረጋጓታ ጊዜ መስጠት እንደዚህም፣ እንዲሆን እኮ አዎ እንድታስብበት መተው። በጣም የሆነ ታሳዝናለች፣ በጣም ነው የምታሳዝነው። አውቃለሁ ግን ደግሞ አንዳንድ ጊዜ እልህ በቃ እልህ ብዙ ነገር እኮ እልህ፣ አዎ እልሃለባት እሱም እልሃለበት ግን ጥፋተኛ ሆኖ እኔ እሱ ነው እሷ ነው ማለት ራሱ እኮ ግርም እያለኝ እኮ ነው ማን እንደሆነ ጥፋተኛ እያመለከ ሁለቱም ጥፋተኛ ነው በቃ። ስለዚህ ያው ባልና ሚስ ለባልና ለሚስ ችግራቸውን እንተውና እሱም እንዳዋቂ እሷም እንዳዋቂ ሆነው ችግራቸውን ተነጋግረው ከዛ ችግር እኮ አይፈጠርም ማለት አይደለም፣ አይደል? ችግር ይፈጠራል። እንኳን ሰውና ሰው ግርና ግርም ይጋጫል፣ ነው የምሄደው ስለዚህ ችግር አይፈጠርም ማለት አይደል፣ ችግር ይፈጠራል። ግን የተፈጠረውን ችግር እኛ ይመስለናል እንጂ ሶስተኛ አካል በትዳር መካከል ገብቶ የሚፈታ ይመስለናል እንጂ በጣም እየሰፋ ነው መሄድ። የሆነ ታውቃለህ፣ እዛም ትሄድና ወይ ለሱ ሌላ ነገር ነው የምትለው፣ ወይ እዚህ ትበጣና ለእሷም ሌላ ነገር ነው የምትለው። በቃ አዎ፣ እንደዚህ ለምን አርገ እንደዚህ፣ በቃ ተዩ። ምን እሷን ይመጡና የሚለ እሱንም አው እንደዛ ይሁን፣ እንደዚህ ከሌላ ሴት ጋር እንደዚህ ምናምን ተይው በቃ ይቅርብሽ ምናምን የሚላት ሰው ሊኖር ይችላል። አይታወቅም እኮ ያወራት ብዙ ናቸው። ለዛ ደግሞ እራስ ውስጤ ደግሞ ምን ይላል? እኔ መረጋጋት አለብኝ ማሰብ አለብኝ ማስተዋል አለብኝ ብላ ወደ ራሷ ተመልሳ ከማንም ከእኔም ካንተም ከሁላችንም ይልቅ ራሷን ሰንታ በቃ ራሷ መወሰን ያለባት ሲጀመር ሰው ስለመከራትም ሰው ስለነገራትም አይደለም ቢሆን ምንም ነገር እናንተ ሺ ጊዜ ብትለፈልፉ፣ ውስጡ አካል መሰረት እችሪ ትልቅ ናት። አረ በራሷ ጀጅ ማድረግ ልትችል ልጅ ናት። ስለዚህ በራሷ ውሳኔ መስጠት እየቻለች አንተ ስለገባ ወይ ሌሎቻችን ስለገባን አይደለም። ትዳር ነው የያዙት፣ ጫወታ አይደለም። ትዳር ማለት ትርጉሙን ለእነሱ እንታወቅ ልግልጅነት የለም ከዚህ በኋላ ስለዚህ የመጣችሁ እናንተ በሆነ ባልሆነው ነገር የሆነ ስለዛ ነገር ብቻ ስታነሱ እያያችሁ ነው አይደል? ያላትን ደስታ ከፋሚሊዎቹ ዋጋ ወጣ። ስለዚህ በዚህ ደስታ ላይ እየመጣችሁ አትረፍ ፈጥሩ። ነገሮች ሲፈጠሩ ዝም በሉ አይደለም ኖ፣ አይደለም መጀመሪያ አጠገባችሁ ያለውን አስተካክሉ። ሩትን ዘላችሁ እዚህ መታችሁ ከምትናገሩ አብርሽን አጠገባችሁን ቀመቀን ትገናኛላችሁ አይደል? ስለዚህ እሱን መነገር አይቀልም። አይቀለም፣ እሷን ከመናገር ማናችሁ እና ነው። እናንተ እኮ መተው ነው። እሱን ተናግረን እሷ ደስ መጣ እሷ ትሻላለች ማለት ቢያንስ አንዳቸው ማብረድ አለባቸው። እሷ ስትተናዳ ስትሄድ፣ እሱን ማብረድ አለበት ብለን ስለምናስብ እንጂ ሁለቱንም እኮ ብንተዋቸው በእልህ በእልህ ሌላ ነገር ሲገባ ወጥሻን አሁን በዚህ ሰዓት አብርሃም በጣም ዝቅ ብሎ እየለመናት ነው እያባበላት ነው ምናምን አለ። በጣም እኮ ለምንድን ነው ያንን ያደርገችው? አለ የመጀመሪያው ጥፋት አለ። እቺ ልጅ እቺ ልጅ እኮ እኮ ያልገባችሁ እናንተ እቺ ልጅ የምትተወው እናንተ ስለተናገራችሁ አይደለም። እናንተ ብትናገሩ እሱ ቢለምናትም ወደኋላ ኋላ መለሰው ላይ ያሳለፈችውን ታስታውሳለች። እናንተ ስለተናገራችሁ ሳ ወደ መለስ ብላ ታስታውሳለች። ተዋት፣ እችል በቃ ታስብ ማሰብ ትችላለች። ብትችሉ ማጽናናት ከጎን ሆናቸው መናገር ነው በቃ ይህንን ብትችሉ አድርጎ፣ ጓደኛ ናችሁ አ እሱንም ምከሩት። ያው እኔ አጠገብ ያለችው እሷ ናት፣ እሷን እንትን ብል ይሻላል። እኔ አሁን እንደዚህ አይነት ጉዳይ አላነሳባትም፣ ግን በቃ መናገር ስላለብኝ ነው የሆነ ዝም ከምል ብዬ ነው እንጂ። ስለዚህ ለጉዳይ ኔ ትቻለሁ። ለምን በቃ ራሷ አውርታ የሆነ ወስና በራሷ ውስጧ ምንድን ነው ሚላት ውስጧን አዳምጣው መመለስ ነው ያለባት ይህን ጥያቄ ለራሷ ብንቶ ይሻላል። ችል በቃ የሆነ በዚህ በኩል ያለውንም ነገር እያስተዋለች ሆነ ይህን ስናገር ምን ይሰማት ይሆን? ይህን ስም ምን ትል ይሆን የሚለውን እናንተ ተናግራችሁ ብቻ መውጣት ሳይሆን እኛ ይሄንን ስንናገር እሷስ ምን ይሰማታል የሚለውን መጀመሪያ ማስተዋል አለባችሁ። ከተናገራችሁ በኋላ ብዙ ስለምትረብሽ ማለት ነው። እኔ ለዚህ ነው ይፈልኩኝ። ብራ አዎ፣ በእናት የሆነ እየመጣችሁ አትረብሿት። በቃ አይ አይደለም፣ ማሰብ አለባችሁ። እናንተ ትልልቅ ናችሁ። ለእናንተ ይሄንን መናገር አይጠበቅብንም። እናንተ ተናግራችሁ ብቻ የምትወጡትን ነው የምታስቡት። ልቆጣ ነበር የጠራሁት፣ ልለምን እንዴ? ያ እዚህ ከሰላማን እኔ በምንም ሁኔታ እንድትረበሽ አልፈልግም። ለዛ ያሳለፈችውን ታውቃለች ራሷ። ማናችሁ ማይታችኋል ቤተሰብ ሳይቀር። ስለዚህ ቡራ በእናታችሁ በቃ አትበጥብጡ። በቃ በጣም ያስጠላል ማለት። ቤተሰብ ያለውን ችግር ታውቃላችሁ። እዚህ ጋር ከልጅ ጋር መነታረክ ምናምን አለ። ስሜታዊ ሆኜ የተናገርኩት መሰለኝ ቡራን ግን ደግሞ ምንም ማድረግ አይቻልም። መናገር ያለብኝ ነው የተናገርኩት። ስለዚህ ቤተሰብ ማንም እየመጣው ህይወቷን እንዲበጠብጠው አንፈልግም። ቢያንስ እዚህ ባለች ሰዓት የአራስነት ጊዜውን ተረጋግታ የሆነ በቃ አለ ሰውነቷን ጠገና ነው መውጣት ያለባት። እና ቤተሰብ ችግሩ ይፈታል። መፈታት ካለበት ይፈታል ትልልቅ ሰው ጋርቶ ችግሮቹን ተነጋግረው ይፈታሉ። ችግሮቹን ደግሞ ለነሱ ብንታዎቹ ይሻላል። ሶስተኛ አካል አያስፈልግም በትዳር መካከል። ስለዚህ ፈቃድ ነው ቢሰጥ ባይ